ስንት ቀን ነው ገላችሁ የምትጨርሱት? አገዳደሉን አሳመው አለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ አገሯ ላይ ምንም አትሰራም። የተሰጠው መግለጫ ከገዳያዎቹ ጋር ምንም ያን ያህል የተለየ ሰፊ ልዩነት የለውም። ሰላም ኦርቶዶክሳውያን ባለማህተቦች፣ እንደምን ቆያችሁ እንደምን አረፈዳችሁ? ሁላችሁም በያላችሁበት በእሳትና ቆጣጠር እንደምን ኋላችሁ እንደምን አረፈዳችሁ እ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬው ርዕሰ ጉዳያችን የዛሬው የመነጋገሪያ አጀንዳችን የሚሆነው ኦርቶዶክሲያም ባለማዕተቦች ላይ የታወጀ የሞት አዋጅ አለ። አዎ የሞት አዋጅ አለ። እሱን አብረን የምንመለከት ይሆናል። መምህራኖቻችን፣ እንዲሁም ደግሞ ሰባኪ ወንገዶቻችን እንዳለ በአጠቃላይ በአርሲ ጉዳይ ላይ ዝምታቸውን እየሰበሩ ይገኛሉ። እሱንም ሁሉን ቪዲዮች አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ ወደ ቪዲዮ እንግዲህ ኦርቶዶክሳያን ባለ ማህተቦች ላይ የታወጀው የሞት አዋጅ በዋህብያ ቡድኖች ነው። በእስላም በሙስሊሞች ውስጥ ያሉ ግን ሙስሊም ጠል የሆኑ ዋህብያ የተባሉ አክራሪ እምነቶች እምነት ተከታዮች ናቸው። እንግዲህ በኦርቶዶክሳን በባለማህተቦች ላይ የሞት አዋጅ እያወጁ የሚገኙት አስተራረዳችሁን አሳምሩ፣ ግደሏቸው፣ እረዷቸው፣ በካፊር የሚል ንግግር ነው ያሉና ካፊር ማለት ክርስቲያን ማለት ነው። እና ኦርቶዶክሳን ባለማህተቦችን እረዷቸው። በቃ አጭር አማርኛው ይህ ነው። ሙሉ ቪዲዮ አሳያችኋለሁ። ነገር ግን ኦርቶዶክሳን ባለማህተቦች ላይ እኛ ላይ አንገታችን ላይ ክር ያንጠለጠልን ማህተብ ያሰርን በሙሉ እንድንገደል አዋጅ እየታወጀብን ይገኛል። እመኑ፣ በፊት ከነበረው የሚያንስ አይደለም። አሁንም ደግሞ እየሆነብን ያለው ወደፊት ከሚመጣው ቢያንስ እንጂ አይበዛም። እና እኛ ላይ የታቀደው ነገር በሙሉ አሁን ላይ በጣም እላፊ ሆኖ በሶሻል ሚዲያ ጭራሽ እየመጣ ይገኛል እነኚህ ሰዎች ቁጭ ብለው መንግስት ምንም ሳያደርጋቸው እኛ ባለማህተቦች ግን ለምንድን ብለን በጠየቅንበት ሰዓት መግለጫ የሚሽጎደጎደው እኛ ላይ የምንታሰረው እኛ ለምን ብለን ፍትህ በጠየቅን የምንጎዳው የምንገደለው የምንሰቃየው እኛ ኦርቶዶክሲያኖቹ ባለማህተቦች ነን ቪዲዮን ተመልከቱት እስቲ አላ ነገር ላይ በጎን ነገር ግዴታ ያርጓል። በጎ መስራት ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢህሳን ሚለው ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ክትላ። ስትገድሉ እንኳን እንደው በሸሪያው መልኩም ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ቢገደል እንኳን አገዳደሉን አሳመሩ። ጂሃድ ላይ አገኘው አንድ ካፊር የዛኔ ትገለዋለህ። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር። ተምፊል ማድረግ፣ ፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደድ ተከልክሏል። ነቢ ስ ላ ስለም ከልክሏል።

እኛ ኦርቶዶክሳን ባለማተቦች ላይ በገጀራ በስለት እንድንታረድ ይሁን፣ እንግዲህ ኡስታዛቸው የዋህብያው አባት እንግዲህ እየተናገረ ይገኛል። ይህን እየተናገረ ያለው ሌላ ሀገር መሆን ይችላል፣ ኢትዮጵያ ውስጥም ተቀምጦ ሊሆን ይችላል። ነገር ግን እንደነኛነት ሰዎችን አድኖ እንደሚያዝ ሀይማኖት ከሀይማኖት ለማበጣበጥ እየሰሩ የሚገኙ ሰዎችን ለምን ብሎ በመጠየቅ ምክንያት እኛ ባለ ማህተቦች ነን እየታሰርን የምንገኘው። እኛ ኦርቶዶክሳኖች ነን እየተጨቆንን እየተገደልን እየታረደን የምንገኘው። ክርስቲያኖችን ግደሉ ብሎ ኡስታዛቸው እያስተማረ አሁንም ሰላም ነው ይሉናል። አይ ምንም በወረዳው ላይ የተፈጠረ ነገር የለም ይሉናል። አርሲ ላይ የተፈጠረው ነገር እኛ ላይ እንደሚመጣ አንጠራጠርም። አው በየቤታችን እየተንኳኩ ኦርቶዶክስናችሁ እየተባለ መገደላችንም እንደማይቀር እነግራችኋለሁ። ብዙ ነገር በጣም ብዙ ይሄ እንደውም ትንሽ ነገር ነው። እንደዚህ ከሩ እዚህ ጋር ሆነን በምንመለከተው አይን ሳይሆን እዚህ ጋር ሆነን ስንመለከተው አይ አንገታችንን ነቅንቀን ከንፈራችን መጠን ወይ ደግሞ እግዚአብሔሩ ናቸው ብለን ከማለፍ ውጭ ምንም ነገር ማድረግ እንደማንችል እናውቀዋለን። ግን አርሲ ላይ የሚገደሉት ኦርቶዶክሲያን ባለ ባለማተቦች ማንም አይደለም እየገደላቸው ያለው ሸኔ ቢሆን እየገደላቸው ያለው ገሏቸው አትቅረጹ አይልም ነበረ? እንደዚህ መሳሪያ ታጥቀው ኦነክሽን የተባሉት ገለዋቸው ቢሄዱ እናንተ ቪዲዮ እንዳትለቁ ብሎ አስጠንቅቆ አይሄድም ነበረ? መንግስት ይመጣብኛል ብሎ ሸሽቶ ነበር የሚገባው። ይህ ግን ውስጥ ያለ የዋህብያ መዋቅሮች ናቸው። ኦርቶዶክሳውያን ባለማተቦች ለማጥፋት እየናዷቸው፣ እየገደሏቸው፣ እያረዷቸው የሚገኙት ሌሎች እስቲ ብዙ ሰዎች ነው የሚሉት አጥፍተው ሊሆን ይችላል እንደዚህ እንደዚህ ያጥፉ፣ ሌሎቹ ህፃናት ምን አድርገው ነው የሚገደሉት? ክርስቲያን ብቻ ነው እንደሚያጠፈው ባለማተብ ብቻ ነው እንደየተለየ ተለይቶ አጥፍቶ የሚገደለው ነገሩን እስኪ እኛ ኦርቶዶክሲያን ባለማተቦች ምንም በማናደርገው ነገር አናቀልን። እኔ እንጃ ምን ማለት እንዳለብኝ አላውቅም። ነገር ግን ቤተ ክርስቲያን ላይ መሆነ እኛ ኦርቶዶክሳውያን ባለ ባህታቦች ላይ ምእመኖች ላይ ያለው ያለው ነገር አሁንም እየተሰራ ያለው ነገር አለው ብለን አናስብም። ከሌሎች አካላት ጋር አለው ብለን አናስብም። የዋህብያ እምነት ተከታዮች አክራሪዎቹ በእነሱ ሃይማኖት አንድ ቤተሰቦቻችሁ ራሱ ሙሉ ሙስሊሙ ሆናችሁ፣ ዋህብያ ሙሉ ሙስሊም ሆናችሁ ወደ ክርስትና መምጣት ብትፈልጉ በውሃብያዎች ብትገደሉ ለነሱ ጽድቅ ነው። ገባችሁ? አስገድደው የእነሱን ሃይማኖት እንድትከተሉ ማድረጉ ይችላል ማድረግ ይችላሉ። እነሱ ውሃብያዎቹ ክርስቲያኖች እስልምና እንዲቀበሉ የውሃብያን አመለካከት እንዲቀበሉ አስገድደው ወደ እምነታቸው ማስገባት ይችላሉ። ለእነሱ ጽድቅ ነው። አይ ቢካልክም ቢያርዱ ቢገሉህም ለእነሱ ጽድቅ ነው። አብራሃችሁ ሙስሊም ሆናችሁ እራሱ ሃይማኖታችሁን ብትቀይሉ ብትቀይሩ ማረድ ይችላል። ለእነሱ ምንድን ነው ጽርቅ ነው። እኛ ግን ክርስቶስ ይህን አላስተማረን። እኛ ግን ይህን ነገር አልተማርን። ሃይማኖታችን ፍቅር ነው። የምትሰብከን ፍቅርን ብቻ ነው፣ የምትሰብከን ሰላምን ነው። የምትሰብከን ረደው ፍለጠው ግደለው እየተባለ እንደዚህ በሶሻል ሚዲያ ሐላል ወጥቶ ይፋ ወጥቶ አይሰበክም። ለሀገሯ ሰላም የምትጸልይ ነች። ለህዝቦቿ ደህንነት ወጥቶ መግባት የምትጸልይ ቤተ ክርስቲያን እናት ቅድስ ቤተ ክርስቲያን ነች። እችም ቤተ ክርስቲያን ነው ማጥፋት የፈለጉት። ስሙት እስቲ ዓለምን ታንቀጠቅጥ የነበረችው ቤተ ክርስቲያን ዛሬ ሀገሯ ላይ ምንም አትሰራም። ምንም። እነዚህ ነገሮች ከኛው ከራሳችን የመጡ ችግሮች ናቸው። ምክንያቱም ሰው ሲሞት ዝም ብለና። ከዚያ ቀጥሎ ምንድነው የሚለው ካህኑ ያየዋል አይደል? ገለል ብሎ ያልፋል ከዛስ ሌዋዊ ይመጣል አይደል፣ ገለል ብሎ ያልፋል። ሳምራዊ ግን አዘነለት። ካህንና ሌዋዊ የሚለው ለምን እንደተጠቀሱ ታውቃላችሁ? በዚህ ቦታ ይሄ ያሪኮ ተብሎ በሚጠራው ስፍራ ከአስራ ሁለት ሺህ በላይ በዚያ ጊዜ ጌታ ባስተማረበት ጊዜ ከአስራ ሁለት ሺህ በላይ ካህናትና ሌዋውያን ይኖሩ ነበር። ከስንት ሺህ በላይ አልኳችሁ? የካህናት መንደር ነው ማለት ነው። የካህናት መንደር ነው ያ መንደር። ሰውየው ተደብድቦ ሰውየው ተገፎ ወንበዴዎቹ መምህሮቻችን በእንደዚህ አይነት ልቅ ዝምታቸውን እየሰበሩ እናንተ ከላይ ግን ተቀምጣችሁ በአንድ መግለጫ ብቻ ያለፋችሁት። እርግጥ ነው አባቶች አላችሁ፣ እንደ ቡና ያላችሁ አባቶች አውደ ምሕረት ላይ ተናገራችሁልናል። ነገር ግን መምህሮቻችን እንዲህ እየተናገሩ እያያችሁ እናንተ ዝም ማለታችሁ በጣም ያሳፍራል። እኛ ስንናገርም ደግሞ ግድያው ይብሳል ብላችሁናል። እናውቃለን፣ በጸሎት ብቻ እንደምትጠብቁን እናውቃለን። ስራችሁ ምግባራችሁም ያህ እንደሆነ እናውቃለን። ነገር ግን ደግሞ ክርስቲያን መከራ ውስጥ ባለ ጊዜ እረኛ ዝም ማለት አይችልም ብለዋል። ማ ቅዱስ ዮሐንስ አፈወርቅ ይቅርታ። እኛ ባለማተቦች ላይ እየተሰራ ያለው ነገር ሳትገነዘቡት ወይ ሳታውቁ ቀርታችሁ አይደለም። ነገ እናንተም ቤት ማንኳኩቶ እንደሚመጣ ታውቃላችሁ። ገባችሁ? ግን እኛ ላይ ምእመኖቹ ላይ ይህን ያህል ጭፍጨፋ ይህን ያህል ግድያ እስኪደረግ ድረስ ልጆቻችሁ እያለቁ ካህናት አባቶች ሊቀድሱ ሲገቡ ቀድሶ ሲወጡ በድንጋይ ተጨፍጭፈው እየተገደሉ ጥይት እንደዋ እየተረከፈከፈባቸው እያያችሁ ዝም ማለታችሁ ግን ያማል። ማምላክ ወላዲት አምላክ ምስክሬ ነች። ያማል። በምንም ታምር ዝም ማለት የለባችሁ። በምንም እንደ እረኛ እኮ በጎቻችሁ መጠበቅ አለባችሁ። እንደ ጠባቂ መጠበቅ አለባቸው። እንደ አባት አባት መሆን ይገባቸዋል። ግን አሁን እየተሰራ ያለው ነገር ኦርቶዶክሲያን ባለማህተቦችን ለማጥፋት ብቻ ነው። በማ በዋህብያ አመለካከት በዋህብያ ጭንቅላት ማለት ነው። ነግሪያቸዋለሁ። ቅድም ሸኔ አይደለም የሚገለው ዋህብያ ነው የሚገለው። ሸኔ ገሎ ይጠፋል ይሄዳል ይገባል ወደ ጫካው። እነኝህ ግን እዛውስጥ ተቀምጠው ቪዲዮ እንዳትቀርጹ፣ ቪዲዮ እንዳትልኩ ነው የሚሉት። የሆነው ይሁን እግዚአብሔር ይመስገን። ለሚመጣውም አሁንም እየሆነብ ላለው ነገር እግዚአብሔር ይመስገን። ሁሉ ነገር ለበጎ ነው። እርሱም ተናግሮናል፣ ነግሮናል። እውነት ስለሆናችሁ አይወዷችሁም። በቃ ማንም እውነትን መቀበል የሚፈልግ ሰው የለም በዚህ ሰዓት ላይ እውነትን ገልጦ ሐሰትን አጋልጦ መኖር የሚፈልግ ሰው የለም። እኛ ባለማተቦች እውነት ስለሆንን አይ እውነትማ የለም ብለው እውነትን ለማጥፋት ነው እየሰሩ ያሉት፣ ሐሰትን ደግሞ ለመግለጥ ነው እየሰሩ ያሉት። እንደዛም ይሁን ብፁዕ አባታችን አቡነ ጴጥሮስም እንዲህ ሲሉ ተናግረዋል። ቆይ ስንት ቀን ነው ስትል ጠይቃችሁ ስንት ቀን ነው ገላችሁ የምትጨርሱት? ይሄው ሰባት ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ ሰባት ዓመት እኮ ያለማቋረጥ ገደላችሁ እኮ፣ ሶስት መቶ ስልሳ ስድስት ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ? ንገሩኛ ያተረፋችሁትን። ከዚህ ተመለሱና ወደ ልባችሁ፣ ወደ ውስጣችሁ ሄዱ፣ ቆሙና አስቡ። ዶክተር አብይ ምን እያደረጉ ነው? በሆኑ ያስደስተውታል፣ ይሄ ነገር ደስ ይለውታል። የሴቶች ተቆራርጦ መሞት ያስደስተውታል። የህፃናት ተበጣጥሶ መሞት ያስደስተውታል። የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን የያዘኝ ያሉት፣ ያ ነገር ያስደስትዎታል? እርግጠኛ ነዎት? ያንን ነገር ቃለዎትን ለመቀበል ያስደስትዎታል? የእነዚህ ህፃናት ሞት እንደዚያ ያስደስትዎታል? ደስ ይለዎታል? እሱ ያረካዎታል? የሰው ልጆች እዚያ ላይ አልጋ ሆነው ያወታል ያሉ ያሉ ያ እየከሰስኩት አ እስቲ ይዩት፣ እውነቱን ይዩት። አይነግሮትም አብረዎት ያሉት ውሸታቸውን ነው። ህዝብ አልወደዶትም ጠልቶት፣ አልንገሮት ይመለሱ። አነ እነሱና ከአንተ በላይ የሚሉዎት ሰዎች ውሸታቸውን ነው። የለም ያ የነበረው መጀመሪያ የለም። እኔም ሳሙኤል ብየዎት ነበር። ያን ጊዜ ትክክል ነበር። አሁን ግን ትክክል አልነበርኩም አደለሁም። ያን ጊዜ ትክክል ነበርኩ። አሁን ትክክል አደለሁም። አሁን አልለወትም። አሁን ሌላ ስም ነው የምሰጥዎት። ያንን ስም አሁን አልጠራውም። ይመለሱ እንደው ብዬ ስለዚህ፣ ኢትዮጵያውያን ወገኖች ኢትዮጵያ መውጣቱ አይቀርም ነው የምላችሁ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍቷ መውጣቱ አይቀርም፣ አይቀርም። የቤተ ክርስቲያናችን እንቁ አባት የዛሬ ሶስት ዓመት ሁላችሁም እንደምታስታውሱት እንግዲህ ከፊት ወጥተው ሲመሩን ከልጆች በፊት እኔን ሲሉ የነበሩ አባት እንደሆኑ ሁላችንም እናስታውሳለን። ነገር ግን እንደነኛ አባቶች ወጥተው በተናገሩ ቁጥር ነገሩ ሁሉ ወደ ፖለቲካ ነው የሚወሰድባቸው ሁሉ ነገራቸው እነሱ ይሄን ሀገር ውስጥ ተቀምጠው ቢሆን ኖሮ በየሳቱ መግለጫ እየተሰጠ በየሳቱ ፍትሕ ለማግኘት ይሯራጡ ነበረ። ብፁ አቡነ አብርሃም፣ ብፁ አቡነ ናትኔል፣ ብፁ አቡነ ጴጥሮስ ጊዜ አጀንዳ እየጠበቁ አይደለም የሚናገሩት። ነገሩ ፍትሕ ያገኝም ማያገኝም፣ መልስ ያገኝም አያገኝም ከመመኑ እኩል የሚጮሁት ከመመኑ እኩል ምንም የሚፈጠር ምንም እንደረኛ ናቸው። ሳች ሁሉ ሶስት አራቱም ገባችሁ ፊት ለፊት ወጥታው ከልጆች በፊት እኔ ይላሉ እኔ ልቅደም ነው የሚሉት። እንዲህ ባለ ቁጥር የኛ ቤተ እምነት የኛ ተቋም እቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚያ ነው መልኩ። ከላይ የሚመሯት ጳጳሳት ዝም ሲሉ ያማል። እንደነኛ አባቶች ደሞ ወጥተው ሀሰትን አጋልጠው እውነትን ሲገልጡ ደግሞ ልብን ያረሳል። እንደነኛ አይነት አባቶች እንደ መዲያ ዓለም ያብዛልንና እስቲ ምንም እንመልከታቸው። ከአርሲ ኦርቶዶክሲያን ባለ ማህተቦች የመጣ ቪዲዮ ነው። እዛ ውስጥ ቁጭ ብሎ የተቀረጸ ቪዲዮ ነው። አንዴ ስሙት፣ አቅም በላይ ነው። እግዚአብሔር እኔ እንደምመኘው ከልጆቻችን በፊት እኛን ቢያስቀድምን ልጆቻችን እኛን ቢሸኝ፣ ልጄ ልጄ ብለን ከምናለቅስ እግዚአብሔር ቢሰውረ አለቁ። ልጆቻችን በየቦታው በውጭ እንጀራ ያልፍልናል ሲሉ አውሬ እየበላቸው በየባህሩ እየሰ በጫካ አውሬ እየበላቸው አለቁ። አናውቀውም። እግዚአብሔር እንግዲህ እሱ እንደፈቀደ በላይ ስለሆነ የመጣውን ነገር ላይ አምላክን ነው የምላችሁ። እንደዚህ አይነት ቪዲዮዎች ሲወጡ በጣም ነው የሚያሙት። ከልጆቻችን በፊት እኛ ንቅደም እያሉ ነው አርሲ ላይ የልጆቻችንን ሞታ ያሳየን ነው የሚሉት። ከዚህ ቀደም እንደምታስታውሱት አንዲት ብላቴና እናቷ እየታረደች እያየቻት እናትየው ስትላት የነበረው ልጅ ሆይ አታልቅሽ ይህ ስትል ነበረ። አርሲ ላይ በዚህ ጭፍጨፋ ከተረፉት እነኛ ሁለት ህፃናት መካከል ሴቷ እናቷ እየታረደች እያየች ልጅዬው ስታለቅስ እናትየው ስትላት የነበረው ልጅ ሆይ እባክሽ አታልቅሽ ይህ ነበር ስትላት የነበረው። ምክንያቱም እውነትን ይዛለቻ፣ ክርስቶስን ይዛለች ምንም ከዛ ከመሞት ውጪ ገፍቶ እንደማይመጣ ታውቃለች። እነኚህን ሁለት ብላቴኖች ያስቀመጠልን ክርስቶስ ለታሪክ እንዲቀመጡ ነው፣ ለታሪክ እንዲቀመጡልን ነው። የኛ ቤተ እምነት ተቋማት አባቶች ዝም እያሉ ከፊት ወጥተው እየጠበቁን ሳይሆን እኛን እያጋፈጡን፣ እንደ አባት እነሱ ከጀርባችን ተደብቀው እናንተ ሙቱ እያሉን እየተገኙበት ባለበት ጊዜ ላይ እንደነኛ አይነት አባቶች ቢጊዜ በመገኘታቸው በጣም ደስ ይላል። ከልጆቻችን በፊት እኛን የሚሉ አባቶች በመገኘታቸው እስቲ ይህን ልጅ እንስማው። እቅበተ እምነት ላይ የሚሰራ ነው ሶሻል ሚዲያ ላይ እንስማ። የተሰጠው መግለጫ ከገዳዮቹ ጋር ምንም ያን ያህል የተለየ ሰፊ ልዩነት የለውም? ምክንያቱም እናያለን በሌላው ቤተ እምነት አንድ ሰው ሲሞት ሁለት ሰው ሲሞት የሆነ ነገር ሲፈጠር ምን ያህል ርቀት እንደሚኬድ የሆነ ሰው ተሰደበ ተብሎ ምን ያህል ርቀት እንደሚኬድ እናውቃለን። ይሄ ሁሉ ሰው ሞቶ እስቲል አሁንም ሞቱ እንደቀጠለ ሆኖ ከመንግስት አካል ጋር ተነጋግረው እንዲቆ አላደረጉ ወደ ቦታው መሄድ ነበረባቸው። ወደ ተገደሉ ሰዎች ከመንግስት አካል ቢሆን የጸጥታ መዋቅር ጠይቀው ተኪዶ መጽናናት አለባቸው፣ ሂዶ ማየት አለባቸው። እንዲሁም የሀገሪቱን ሊቀ ጳጳስ ኦርቶዶክስ ስለመሆናቸውን በምን ያቃለ ነው ያሉት? ይሄ ጭራሽ አባትነት ሽታም የሌለው ሌላ ሌላ ታሪክ ነው። ሌላ መገለጫ፣ ሌላ ማንነት ነው። አትሊስት ግን የሲኖዶሱ መግለጫ በቂ አይደል? ዝም ብለን የሀዘን መግለጫ ታ ነው እንዴ የምንመለሰው? ማለት ለሞቱ ነብ ሲማ እንደሰማችሁት ነው። እንግዲህ የእኛ ቤተ እምነት ተቋማት እንዲህ ዝም ብለው እያጋፈጡ ነው። እኛ ልጆቻቸውን አረሲሌ የሚገኙ ባለማህተቦች ካህናት፣ አባቶች ግን ከልጆቻችን በፊት አረ እኛን እያሉ ነው። ከልጆቻችን በፊት እኛ እያሉ ነው። ይህን ሁሉ ነገር እያዩ መንግስት ራሱ አይ አርሲ ላይ ምንም ነገር አልተፈጠርም ማንም አልሞተም፣ ብለው መግለጫ ይወጣል። በጣም እንደምታሳፍሩ ማወቅ አለባችሁ። እናንተ ስትገሉን እኛ በሱ ጨብጠን አንጠብቃችሁ። አምላክ በአምላክነቱ ስመጡ እንደማይወደው ሁሉ እኛ በሃይማኖታችን ምክንያት ስትመጡ አንወድ ለምን ብለን እንጠይቃለን። መጋፈጥ ካለብን ራሳችንን መከላከል ባንገላችሁም ባንጋጀልም ሰይፍም ባንመዝባችሁም ራሳችንን መጠበቅ የመከላከል ግን ግዴታ አለብን። ይህ ህገ መንግስታዊም ግዴታችን ነው፣ ሃይማኖታዊም ግዴታችን ነው። አባቶቻችንም እንዲህ ሲሉ ተናግረዋል። ሊደመጡ አድምጧቸው። ወንድሜ ሲገሉን ጽድቅ ከሆነ ራሳችንን ስለከላከል ጽድቅ የማይሆንበት ምክንያት የለም። እራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ አምስት ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተል ተነስና መልሳቸው ይላል። ወንጀል ማይሆኑ ታሪኮችን ልንገራቸ ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊታን ቢመጣ መልሰ ስጠው የሚባለው ይሄ ቃል ለወንድሜ፣ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምጣት የለም፣ አንገት መቁረጥ ነው። አንገት ለሚቆረጥ ደግሞ ምንድን ነው? አሁን በዚህ ደረጃ ላይ ያለች ሀገራችን ወደንም ጠላን መረር ነው። አሁን ገለጥ አድርገን ማራ ይጠይቀናል። ምሳሌ ባነሳ አብርሃም የብዙዎች አባት የሃይማኖት መሰረት ነው። እዛ ፍጥረት ምዕራፍ 14 ቁጥር 1 ይህን መጽሐፉም ይነግረናል። ራሳችሁን ተከላከሉ ነው። በሃይማኖታችን ምክንያት ከመጣችሁ በእሱ ጨብጠን አንጠብቃችሁ እኛ ገም ያለው ወጣት ነው። እኛ ገም ያለው ሰው ነው። እኛ ጋም ያለው ደግሞ በሃይማኖቱ ምክንያት ድርድር የማያውቅ ኦርቶዶክሲያን ባለማህተብ ነው። እስከዛሬ እኮ እኛ አንዳንድ የሌላ ቤተ እምነት ተቋም እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አለመጨቆኑ ነው የምትጠቁት። በአራቱ ማቅጣጫ ድንበር ድንበር ላይ በዝቋላ እንዳየ ነው። ካህናት አባቶች ሲገደሉ ስቴትኛው ነው? ሙስሊሞች ሲገደሉ አያችሁት? በሃይማኖታቸው ምክንያት አያንተ ሙስሊም ነህ ተብሎ የተገደለው የትኛው ነው? አያንተ ፕሮቴስታንት ነህ ተብሎ የተገደለው የትኛው ነው? ገዳዩስ ማን ነው? ይህን ነው ማወቅ ያለባችሁ። ፕሮቴስታንቱ ጋር ተገደለ ቢባል ማንም እነሱን ከሰው የሚቆጥራችሁ የለም? ማንም ገባችሁ። እነሱን ማንም ከሰውኛ የሚቆጥራቸው ሰው የለም። ፕሮቴስታንቶች በቃ አእምሯቸው ድፍን ያለ የተደፈነ ነገር ነው የሚታየ። ወደ ሙስሊሞቹ ጋር ስንመጣ በሃይማኖታቸው ምክንያት ተጨቆኑ የሚባል ነገር ሰምቼ አላቅም እኔ በበኩሌ ተጨቆኑ እንኳን ቢባል ራሳቸው ውስጥ ያለው ዋህብያውን የሚገላቸው ዋህብያውን የሚገላቸው እዛ ውስጥ ተቀላቅሎ የሚገለው ዋህብያ ብቻ ነው ፊት ለፊት ወጥቶ መሳሪያ አሸከመው መንግስት ነው። ሌላው ቀርቶ ኦርቶዶክሶቹ ጋር ባለማተቦቹ ጋ እኛ ጋር ደግሞ ስትመጡ በአራቱ መቀጫ የምንገደለው በውሃ ብያ እንገደላለን። ይሄው ባርሲ ላይ እያየነው ነው። በታጣቂ ቡድኖች እንገደላለን። በዝቋላ ያየነው ነው። ምን ብዬ ልናገር እንደው ወደ ፖለቲካ እንዳይቀየረብኝ ላይ ያሉትም እየገደሉ ነው። እኛ ቤት ውስጥም ተሸግሸጉ ያሉት ጳጳሶቹ እየገደሉ ነበር። ነሳውሬስ ሲገሉ ነበረ። ሻሸመኔን እኮ አንረሳም። ከአምሳ በላይ ባለማተብ አሁንም ድረስ ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ላይ ወለሉ ላይ ደማቸው ታትሞ ይገኛል። ያቤሎ ማርያም እኮ የደብሩን አስተዳዳሪ አንረሳም። በወንድ ሊያስደፍሯቸው ሽንት ቤት ውስጥ አስገብተው ቆብ፣ መቁጠሪያ፣ ቀሚሳቸው መስቀላቸውን ተቀብለው ሽንት ቤት ውስጥ ከተው ነበር። ለዛች ለቤትና፣ ለፕራዶ፣ ለጥቅማጥቅም፣ ለነዋይ ሲሉ ወለት ዮሀንስ ሌኮ አይናችን እያየ ደሙ ሲፈስ ላይብሌስ በጥይ ሲመታ አይተናል። አይተናል። ሁሉን ነገር አይተናል። ከመንግስት አካል ከመንግስት አካል እንገደላለን ከጳጳሳት ከዋህብያው አካል እንገደላለን። ከጣቅጣቂው ከአሸባሪው ቡድን እንገደላለን። ማይገድለን የለም። ሁሉም ጉልበቱን የሚያሳየው እኛ ባለማተቦች ላይ ነው። አባቶች ዝም ላለምን አላችሁ ስንላቸው እንደዚህ አይነት መልስ ይመልሱልናል። ዛሬ ምን እለት እየተገደልን ነው ታው በክርስትናችን ባይማኖታችን የሰው ልጅ ሁሉ ስለ ምን በግፍ ይሞታል?

ማለት ማለት ፖለቲካ ሳይሆን ሰባዊነት ነው። እኔ በአቡነ ናት ላይ ምንም አይነት ቅሬታ የለኝ። ጊዜን አጀንዳን እየጠበቁ አይደለም። ከባለማተቡ ጋር የሚቆሙት ሁሌም እውነት በመናገር ነው የምናውቃቸው። አምቦ ኪዳነ ምህረት አካባቢ ከዛ የዛሬ አራት አመት አምስት አመት አካባቢ ሊገደሉ እንደነበረ ሰምተናል ሁላችንም፣ ራሳቸውም ተናገረውታል። በአቡነ ናትናኤል ላይ ምንም አይነት ቀሬታ የለኝም። የእኛ የምን ጊዜም እረኛ ናቸው፣ የምን ጊዜም ምርጡ አባታችን ከምንላችሁ ውስጥ ቁጥር አንድ አባታችን አቡነ ናትናኤል የላቸው በረከታቸው የደረሰን እንደዚህ አረ፣ ልጆቻችን አትንኩ ብሎ የሚወጣ አባት ስናገኝ በጎቼም በተኩላ እንዳይበሉ ብሎ ከፊት ወጥቶ የሚጠብቅ እረኛ አባት ስናገኝ ደስ ይለናል። ብርታት ሆኖናላችሁ። አይ ዘንድሮማ አባት አለን ብለን እንድናስብ፣ እንድንበረታ፣ እንድንጠነክር ያደርገናል። ግን አንዳንዴ ደግሞ መናገር ባለባቸው ሰዓት የማይናገሩ ጳጳሳት፣ ጊዜና አጀንዳን እየጠበቁ የሚናገሩ ጳጳሳት፣ ከቤተ ክርስቲያን ክብር የራሳቸው ክብር የሚበልጥባቸው ጳጳሳት አሉ ብጹ ስማቸውን ባልሳሳት የቅዱስ ሲኖዶስ ዋና ጸሐፊ የማምላክ ምስል ተቀደደ ሲባል ዝም ብለው፣ የራሳቸው ስም ግን እንዲህ እንዲያሉ ሲባል ፊት ለፊት ወጥተው ወዲያው አረ እንዲህ አላልኩም እንዲህ አላልኩም ይኸው ሲም በሌሊት ይደውለው ነው መግለጫ ያሰጡ። ከስለሊት ስም ምሳት የማምላክ የወላዲት አምላክ ስል ሲቀደድ ግን ዝም ከእሷ ከማምላክ ክብር ከአምላክ እናት ክብር የራሳቸው ክብር በልጦባቸው የራሳቸው ስም እንዳይጠፋ እኔ እንዲህ አላልኩም። መድኃኒዓለም የሚፋረድ። ለዛሬው በዚህ ይቆያል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንዳረጋችሁ ታልጠራጠርም። አሁኑ በድጋሚ ላስታውሳችሁ የጥቁር ምልክቷን ስትነኳት ቀይ ትሆናለች ወይ ነጭ ትሆናለች። ሰብስክራይብ ማድረጋችሁ እንዳዘነጉ። ቪዲዮን ላይክ ስታረጉ ለብዙ ባለማዕተቦች ይደርስልኛል ወዳችኋለሁ፣ አከብራችኋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሸርሰንብቱልኝ።